ቲና በስተ መጨረሻ እቅድና ዓላማ ሁላ ተበተነ። ካሌብ ትዕግስቱን መቆጣጠር ሲያቅተው አናቷን በጥይት ብሎ በተናት። አባባና ትሁት ከባድ ችግር ውስጥ ገቡ። ካሌብ ቲናን አፈር ደም አስግጦ ስለ ገደላት የዘላለም እስር ቤት ቢፈረድበትም፣ ትሁትና አባባ ደግሞ ካሌብ ባደረገው ነገር ከባድ ከባድ ጭንቀት እና ከባድ ሀሳብ ውስጥ ላይ ይገኛሉ። ቲና ከመዘጋጃ ቤት አባባ ሙቷል የሚባል ፎርጅድ ወረቀት አሰርታ አምጥታ አባዬ እኮ ሞተ፣ በህይወት የለም፣ ወይኔ የኔ አባት፣ ይሄ ላንተ አይገባም እያለች በለቅሶ ቀወጠችው። ዛሬማ ከጎኗ የሚያላቀሳትና የሚያስመስል ሰው ትሁቴን ማገኘች ትሁቴም ደግሞ አባዬ የቤቱ ድምቀት ይሄ እኮ ላንተ አይገባም ነበር፣ ቲና በጣም እንደምትወድህና እንደምታስብልህ እንደምታከብርህ ታውቅ ነበር፣ ቢያንስ ለእሷ ስትል በህይወት መቆየት ነበረብህ እያለች ተማጸነች። ቲናም ደግሞ ትሁቴ ባክሽ ተረጋጊ፣ ካሁን በኋላ አባዬ ፈጣሪ ስለወደደው ወደ ፈጣሪው ሄዷል። እኛ ወደ እሱ እንጂ እሱ ወደ እኛ በፍጹም ሊመጣ አይችልም። ሐዘን ማጥበቅ ደግሞ ጥሩ አይደለም። ካሌብ አንድ እውነት ልንገርህ፣ የአባዬን ተስካርና አርባ እንዲሁም ሰማኒያ በሬ ገዝተን አገር ጉድ እያስባለ እንትን ነው የምናደርግለት ተስካሩን፣ እናወጣለን ምክንያቱም የአባየ መሞት ከማንም ማነስ አይጠበቅም። የአባየ ዘመዶች ደግሞ ወደ ገጠር ካሉ ድዋውልና እዝሁ ሀዘናቸውንና እርማቸውን ያውጣ ብላለችው። ካሌብ ከምንም በላይ ታገሰ። ትሁት ዛሬ ደግሞ ከቲና አጠገብ ሁና እያላቀሰቻትና እያጽናናቻት ነበር። ካሌብ ደነገጠና ትሁት ቋንቺ ስራ የለሽም እንዴ? ጊዜሽን ሁሉ ከእሷ ጋር መስዋዕትነት አድርገሽ እኜኝ ስትይ ነበረው የምርሽን ነው እንዴ እያለ ጠየቃት። አይ ካሌብ እባክህ ተወኝ። እንደ ሁኔታዋን ስታያት ዓለም ላይ ያለች ሴት እንኳን እንደ ሷ እኮ ማስመሰል አትችልም። መቼም በማስመሰል ዓለም ሽልማት ቢሰጥ ኑሮ ለቲና አንደኛ ይሰጥ ነበር። ካሌብ አየህ አይደል፣ አንተ ኮ ምን ያጨናንቀሃል? አባት በህይወት መኖሩን በአካል አይተኸዋል አይደል? ቲና አለችውም ብትል ምንም ሊገርመህ አይችልም። ስለዚህ የአባዬን ፍላጎት መሙላት አለብን። አባዬ የሚፈልገው ጠላቶችን ማሳደድና በደንብ አርጎ ማስተማርና መቅጣት ይፈልጋል። ስለዚህ እባክ እባክህ ዳኒም እኮ ከበፊቱ ጀምሮ ተጸጽቶ፣ እኔ ለራሱ ለዳኒ ያለኝ ቦታ በጣም ንጹህ ነው። ዳኒ ከሚባለው በላይ ራሱን መስዋዕትነት አድርጎ አባዬን ለማትረፍ ቲናን ከርቶ እያስመሰለ የሚገኝ ልጅ ነው። አሁንም ቢሆን አባዬ ጋር ተገናኝተው በህይወት እንዳለና እንዳልሞተ ሲነግረው በጣም ነበር የደነገጠው። አየ ካሌብ፣ ምንም ቢሆን ምንም፣ አባዬ ዋናው ነገር በህይወት መኖሩ ነው ከዛ ውጭ ያለውን ደግሞ እነሱ እንደሚያስመስሉት እያቃጠልን ድራማችንን እንቀጥላለን ብላ ነገረችው። አይቱት አሁንስ ብታይ የምትናገረው ነገር ሲያቅለሸልሸኝ እነቃት ነቃት እንዲው ሲጣርገህ ዲፋት ዲፋት ነው እያለ ያለኝ። ካአሁን በኋላ ግን አባዬ ሀብቴ ንብረቴ ብሎ ያስቀመጠውን ሽጉጥ አውጥቼ መጠቀሚ አይቀርም። ካሌብ መቼም ቲናን በሽ በጥይት ብለህ ደፍተህ እዘላለም እስር ቤት እንደማታደርግ አውቃለሁ። ቲና እጅጉን በጣም አሳስታ ከባድ ነገር ልታደርግ ትፈልጋለች ጥንቃቄ ማድረግ አለብህ ብላ በዳግም መከረችው። ሰላም ሰላም! ውድ የተከበራችሁ የሌላ ኤንዴ መሐመድ ዩቱብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የትሁት ድራማ እንደቀጠለ ይገኛል። አባባ አሁንም ብልጠትና ጀግንነቱን በፍጹም አልተውም። ካሌብ እንግዲህ ቲናን ፊት ለፊት ሽጉጥ ይዞ ሊደፋት ዳኒም ደርሶ ነበር ነበርና አባባየውን ነገር ማመና አቃተው። ትሁቴም በጣም ተናዳለች። ካሌብ እንዴት ይሄን ታደርጋለህ? ከአንተ ይሄ የሚጠበቅ ነገር አይደለም። እኛ የምንፈልገው አባዬን አስደስተን ጥሩ ነገር ሰርተን ማለፍ ነው። በአባዬ ቅድ እየገባህ ብዙ ነገሮችን አበላሽታሃል አለችሁ። አለችው። ትሁት እባክሽ ተይ በገዛ ገንዘቤ በአባቴ ንብረትና ሀብት ይህን ሁሉ ለማገኘት ዙሪያ ጥምጥም መሄድ ምን አስፈለገ መጨረሻ ላይ ወይዘሮ ቲና እንግዲህ አባባ ሙቷል የሚለው ወረቀት አመጣችና መጨረሻ ላይ ካሌብ ጅል አትሁን ጥቁር ለብሰህ የአባይ ሀዘን ሰባብሮህ ትቀመጣለህ ብዬ ነበር አንተ ግን ቴሌቪዥን ከፍተህ በሪሞት እያጫወትክ ታያለህ አይደለ እንዴ ምን ችግር አለው ታዲያ አባዬ ከሞተን ያልመልሰው፣ ስለዚህ ራሴ መዝናናት አለብኝ እያለ ቀለደባት። አረ፣ ተውዳ፣ ካሌብ ተው፣ ምንም ቢሆን እኮ አባዬ የዚህ ቤት ድምቀት ነው፣ ዛሬ የለም ብለን ትንሽ እንኳን ማዘን አይጠበቅብንም እያለች መነፋረቅ ጀመረች። ቲና፣ እባክሽ በቃሽ፣ አል ሰው ላይ መጫወትሽ ከዚህ በላይ እንድትፈታተንኝ አልፈቅድልሽም ብሎ አላት። እሷም ደግሞ ወይኔ ጉዴ ይሄ ልጅ የሰማውና የጠረጠረው ነገር አለ እንዴ ጭራሽ እኮ ሙቷል ብሎም እየደነገጠም አይደለም ማለችና ግራ ተጋባች ያንን ወረቀት አምጥታ ስትሰጠው እንግዲህ የወንድ ልጅ መዘዙ ከኋላ ነው አባዬ አሁን በህይወትም ስለሌለ ካሌብ ሀብትና ንብረትህን ራስ መውረስ አለብህ ይህንን እንዴት መገመት ያቅተሃል በኋላ አባዬ ሚስት አባዬ ልጆች እያሉ እየተንጋተቱ ቢመጡ ከባድ ነገር ይፈጠራል እንዴ? ማን ሊፈጠር ይችላል? ያለሁት እኔ ብቻ ነኝ። ስለዚህ አባዬን ንብረት ለመውሰድ ወደ ዋድህ ማለት አይጠበቅብኝም። አንቺ ግን ደስ የማይል ነገር እያመጣሽ ሌላ ሀሳብ አትጨምርብኝ ብሎ አሰናበታት። ወደ ዳኒ ዘንድ እየበረረች ሄደች እና ዳኒ፣ ዛሬ እኮ የደስታ ቀን ነው። ምን ተገኘ? ጥርስ በጥርስ ሆነሻል አላት። ቀላል እንዴት ነው ደስ የማያስ ብለው ትልቅ ሰርፕራይዝ እኮ ነው ያገኘሁት፣ አለችው። ሰርፕራይዙ ምንድን ነው? እሺ ንገረኝ፣ በጉጉት እየጠበቅኩ ነው ብሎ አላት። ሰርፕራይዙማ እውነቱን ስነግርህ አድምጠኝ፣ አለችው። ወረቀቱንም አባዬ ሞቷል ብዬ ያስፈርሜ አምጥቻለሁ። ሲቀጥል ደግሞ በጣም በሚገርምና በሚደንቅ ሁኔታ ካሌብ ሀብትና ንብረቱን በውርስ መልኩ ለራስህ እንድታደርግ እፈልጋለሁ ብዬ አስጠንቀቂዋለሁ። ከአሁን በኋላ ካሌብም የአባቱን ንብረት ወደ ራሱ ታደረገ እኔም ግማሽ ንብረት ተካፍዬ ወጣሁ ማለት ነው አይደል? በጣም ደስ ይላል አለ። እንዴ በጣም ጥሩ ብቻ ነው እንዴ የምትለኝ? እና ታዲያም ልበልሽ ቲና፣ እየህርሽ ያለበት መንገድ እኮ በጣም ያስፈራል። አሁን ላይ ደግሞ ይህንን ለማድረግ ልጁ ቢነቃብሽ ምን ያህል ርቀት እንደምትጓዥ አስበሽዋል? አላት። አይ ችግር የለውም እኔ እምብዛ ተጠና ካሌብን እደፈዋለሁ ከዛ ካንተ አርግዥ ወልድና ልጁ የእሱ ነው ብዬ ሀብት ንብረቱን በሙሉ እወርሳለሁኝ ብላ አሁንም ስለ ሀብት ሸምጥጣ ለዳኒ ስትነግረው ዳኒም ደግሞ ወይኔ ጉዴ ቆይች ልጅ አላማና ቅዷ ምንድን ነው አለ። ከአባባ ጋር ተገናኘና አባዬ እውነቱን ስላመንከኝ በጣም ደስ ብሎኛል። አባባም ዳኒን አመሰገኑት። ዳኒ እስከ ዛሬ ከበደል ከይ በላይ ባለፈው ለእኔ ብለህ ከባድ ችግር ውስጥ ገብተህ ትሁትም መታ ከባድ ችግር ሳይፈጠር ሁላችንም ለዝህ በቅተናል። ቲና ያደረገችው ነገር ቀላል አይደለም። አንተ ግን እሷን አስበልጠህ ወደ እኔ መተህ ልታተርፈኝ በመሞከርህ በጣም ነው ማመሰግነው የኔ ልጅ። አባዬ በንጹሕ አንድ ብታ አሁንም ስላወራሃይ ደስ ብሎኛል። እስከ ዛሬ ያረኩት ነገር መልካምና ጥሩ ባይሆንም አንተ ፊት ቁሜ የማውራት አንደበት የለኝም ነበር። ከልብህ ይቅርታ ስላልከኝ አሁንም ቢሆን ወደፊት አባዬ፣ በፍጹም ይሄ ነገር አንተን አይገባህም እያለ አባባን ተናገረው ማለት ነው። ከዛ አባባም ደግሞ በጣም ነው ማመሰግነው፣ እኔ ይህንን አልጠበቅኩም ነበር ስትመጣ ለራሱ ልቀቀይ ልግደለው ለው እያልክ ለዛ ላጋችሁ ስትል ልትገለ መስሎኝ በጣም ከብዶ ነበር እያለ አለ። እና እንግዲህ ትሁቴ በጣም በሚገርም ሁኔታ ከቲና ጎን ሆና ታሪኩን ተጫውታለይ። አሁንም ቢሆን ካሌብን እያረጋጋችና አባባ አለበት ቦታ ላይ ወስዳ ስታሳየው ካሌብን ልጅ እንዴት ነህ ብሎ ሲለው አባዬ አንተ ኮ ሙታሃል እያሉ እነቲና እየቃወጡት ነው እኔ ግን አልቻልኩም ምንድን ነው ነገሩ አባዬ ድራማ ሁላ እዚሁ ይብቃ አሁን እሺ በለኝና ወደ ቤታችን እንሄድና ያሉትን ነገሮች አሳልፈን ለፖሊስ ሰጥተን በደስታ እንኖር ቤቱ ያላንተ በጣም ያስጠላል ብሎ አለው የኔ ልጅ ወደ ቤት የማ እንደወጣሁ አልቀርም ግን ይች ልጅ አባባ የለም ብላ ብዙ ነገር ልትጫወት ትችላለች ያንን ጨዋታዋን ስትጨርስ ፊት ለፊት መጥቼ እጋፈጣታለሁ ብሎ ተናገረ። ዳኒም ከአባባ ጋር መገናኘቱን ለቲና እንዳትናገር ስላለው በፍጹም አልተናገረም ነበር። ዳግም ሲገናኙ ደግሞ ቲና ካሌብን ማስወገድ እንደፈለገችና መግደል እንደፈለገች ስትነግረው ደነገጠ። ቆራንቻ ምሻል እንዴ ሰውየውን ባለፈው አግተሽ አሰቃይተሽ አስገደልሽ። አሁን ደግሞ እንደገና በልጁ ልትመጭ ነው እንዴ? ዳኒ የምትናገረውን ንግግር እያስተዋልክ ተናገር። እኔ ህን ያደረግኩት ለገዛ ህይወታችን እንዳምር ብዬ ነው። አንተ ግን በጣም በሚደብርና በሚያስጠላ ሁኔታ እንዴት ይሄን ልታደርግ ትችላለህ? በጣም ነውር ነው። እሰው ፊት ተሳስተህ እንደዚህ ብትል የእድሜ ልክ ዘብጥያ እንደምታስገባይ ታውቀዋለህ። እና እናሁን ታዲያ ከእኔ ልጅ ወልደሽ የዳኒ ነው ብለሽ ማን ነው የካሌብ ነው ብለሽ ማምጣትሽ፣ እንዲሁም ደግሞ ፎርጅድ ወረቀት አሰርተን አባባ በህይወት የለም እያልን ልጆቹ ጋር የምንጫወትባቸው ድራማዎች እውነቱን ቢያውቁ እንዲሁም ደግሞ በህግ ቢያስጠይቁን ምን ያህል ዘብጥያ እንደምንወር ዳስበሻዋል እንዴ? አላት። እሱ ጉዳይ አይደለም ሁሌ አንተ እንደፈራህና እንደተንቦቀቦክ ነው። አንድ ቀን አንድ ቀን እንኳን እስኪ ጀግና ሁነህ የሆነ ታሪክ ነገር አሳየኝ፣ አለችው። ሆ ሆይ ታሪክ አላሉም እንዴ! ሁሉም ነቅተውባታል። በሷ ቤት እኮ ዳኒም ማባባ እንደሞት አርጋ ነው የምታስበው፣ ካሌብም አባባ እንደሞት አርጋ ነው። ትሁቴም ጭራሽ ምንም የምታቅም ነገር አይመስላትም። ቲና ማለት ነው እንግዲህ። በመጨረሻ በሚያሳዝን ሁኔታ የቲና ጣፈንታ ሽጉጥ ተደቅኖባታል። ዳኒ ከትሁት ጋር መጣና ትሁት ወይ ዳኒ፣ እንዴት እኮ ለአንተ ልዩ ቦታ እንዳለ ተረድቻለሁ። ለእኔ አባባ ደካማ ጎኔ ነው። አባዬ እንደምታየው ለሁሉም መልካምና ጥሩ ሰው ነው። ግን እሱን እንደዛ ከቲና ጋር ሁነት ስታጠምደውና ስታሰቃየው በጣም አዝንብህ ነበር። አሁን ግን ትልቅ ጀብድ እኮ ነው የሰራኸው ዳኒ። እውነት በጣም ጥሩ ልጅ ሁነሃል። ደግሞ ከኤዱ ጋር ያላቸውን ችግር ፈታችሁ፣ አንድ ላይ የምኮኑበት ጊዜ ቅርብ ነው። አይዞ የምፈልገውን ነገር ተጎን ሁኝ አግዝሃለሁ። አባዬ ደግሞ የሚወደውንና ደስ ያለውን ነገር ከማድረግ ወደ ኋላ አይልም እያለች መከረችው። እሺ እንዳልሽሁን እውነት ከልብሽ ከሆነ በጣም ደስ ብሎኛል እያለ ዳኒም ፈገግታውን አሳያት። ኤዱ ጋር በመጨረሻ ተገናኝና ኤዱጌ የተፈጠረውን ነገር ችግራችንን ፈተን አብረን እንሁን፣ እባክሽ ያለፈውን ነገር ይቅርበኝ እኔም እስካሁን ላደረግኳቸው ነገር ተጸጽቻለሁ። አይ ሌላ የምትነግረኝ ከሌለ ከዚህ ቦታ መሄድ እፈልጋለሁ አለችው። አስደሳችና ትልቁ ነገር አባባ እኮ ተፈታ ሲላት በጣም ደስ አላት። አባባ አለበት ቦታ ላይ ሄድ አገኘችውና አብረው ቁጭ ብለው እያዋሩ ሳለ በመጨረሻ በሚገርምና በሚደንቅ ሁኔታ ዳኒ አባዬ እባክ ከኤዱ ጋር አስታርቀኝ። እኔ ብዙ ነገር በድያታለሁ፣ ግን ያለፈውን ነገር እረስተን ይቅር ብለን የራሳችን ህይወት እንድንኖር አግዘኝ ብሎ አለው። ኤዱ አሳብና ቅዷ ምን እንደሆነ ወደፊት የምጠይቃት ይሆናል። ልጅ ዳኔ ተረጋጋይ ልሽ ብሎ አለው። ኤዱዬም አባባን ስታየው እቅፍ አድርጋ አባዬ እንኳን ደስ በቃህ እንኳን ደስ አለህ እንኳን ተፈታህ እያለች በደስታ ከአባባ ጋር ቆይታ አደረገች ማለት ነው። ኤደን ከሚባለው በላይ በጣም ደስ ብሏታል። ዳንም ደግሞ የእስከዛሬውን ጥፋቱንና ስተቱን ለማረም ከነ አባባ ጎን መሆኑ እጅግ በጣም አስደስቶናል ማለት ነው። በመጨረሻ እቅዷ ይሳካላት ይሆኖ የሚለውን በጉጉት የምናይሆናል። እስከዛውን ድረስ ሰላም አለይኩም ወረሀመቱላሂ